ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አይ ሀይሚዬ፣ የኔ ቆንጆ፣ የኔ ወርቅ፣ የኔ ይቅርባይ፣ አንቺ እኮ ይቅርባይ ነሽ፣ እግዚአብሔርን ይቅር ባይ የምር። በዛ ላይ ደግሞ የዚች አይዲያ ነገር ብሩኬ ሴት አምጥቶለታል፣ ሄኖክ ለብሩኬ ሴት አምጥቶለታል የምትለው አይዲያ ከጨረቃ ፋሚሊ ነው የወጣችው። እንዴት ናችሁ? ደህና ናችሁ ወይ እኔ ያለው እግዚአብሔር ይመስገን። በእያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ፣ የኔ ውዶች፣ የኔ ምርጣ ምርጦች። ሀይሚዬ እንግዲህ መታለች፣ ዛሬ በሄኖክ ቤት ነው የተከሳታችሁ። እና ያው አለ አደል ስለ ሄኖክ ና ስለ ሀይሚም አንዳንድ ነገሮች ነበሩ አደል በመሀል ትንሽ ያው አንዳንድ ጊዜ አለመግባባትም ብቻ ብዙ ነገር ሀይምዬ ደግሞ በጣም የዋህ ናት። ይቅር ባይ ናት። በነገራችን ላይ ይቅር ባይነት ደግሞ ጥሩ ነው። ምንም ቢሆን መልካምነት ሰውን አትበድሉ እናንተ እንጂ መልካምነት ጥሩ ነው። መልካም መሆንሽ አይከፋንም፣ እኛም ደስ ይለናል። እናንተ በፍቅር በደስታ በአንድነት ስትመጡ ደስ ይለናል። እውነቴን ነው። እናንተ ጓገጭ ስገቡ ነው እኛ የሚደብረን ማለት ነው እና አንችን ከተመቸሽ፣ እኛ ችግር የለብንም። ግን እኛ ግብግብ እንግም እንገጥመው አንቺን ሲነኩብን ብቻ ነው። አንችን ካልነኩብን አንቺ የወደድሽውን ሁሉ እኛ እንወዳለን። ችግር የለብንም። ሀይሚዬ የኔ ቆንጆ፣ የኔ ፈገግተኛ፣ የኔ ደስተኛ፣ የኔ ፍልቅልቅ ማለት ነው። ዛሬ ጸጉሯ ተፈቷል። ጸጉሯ ተፈቷል። በራሷ ጸጉር መታለች ና በራሷ ጸጉር ደግሞ በጣም ነው የምታምረው። ሀይሜ የምር በጣም ማለት ነው። እና እንግዲህ ሔኖክን ለማስለቅስ ወስናለች። ጭራሽ ቀጠሮም ይዘሻል ለሌላ ጊዜ። ዛሬ አይዲያው ድንገት ነው የመጣልኝ። ብዙም ሊያስለቅሰው ላያስለቅሰው ይችላል። ግን ደግሞ ሔኖክንም ማስለቀስ እፈልጋለሁ። ትላንትና አስለቅሰውኛል ብላለች። አስለቅሰው ግን ሀይሚዬ ግን የምር ግን የትላንትናውን ፕራንክ አወቅሽም? እን ሌላውን ሌላውን ተውትና ማለት ነው ድምፁ፣ ማለት ድምፁ እንዴት ሊገባሽ አልቻለም? ድምፁን እንዴት አላወቅሽው? እኔ በጣም ግራ ያጋባኝ ነገር ድምፁን እንዴት አላወቅሽው። በዚህ አጋጣሚ አንድ ነገር ልናገር። ትላንትና ለምን በጥፊ መታሽው ብላችሁ የነበራችሁ ሰዎች እነሱ ተነጋግረው ሊሆናል ይሆናል ምናልባት እኮ ብሩ በጥፊ ምችኝ የሚላት ይችላል እኮ። እናንተ አይዲያውን ሲያመጡት አንድ ላይ አይዲያው አንድ ላይ ሊሆን ይችላል። እናንተ አይገባችሁም እንጂ ማለት ነው። እና ስታብ ጠለጥሏት ነበር ትናንትና። ነው፣ አዎ አይቻለሁ ሰምቻለሁ። እና ቀደምም በፖስት ባደረገችው ነገር መልስ አትስጪ ያልኩት በቃ እነዚህ ቦታ ለመስጠት ነው። ምክንያቱም ቦታ መስጠት አያስፈልግም ለነዚህ ለጥቃቅን ተርካማ ስለሆኑ ማለት ለተርካማ ሰው ደግሞ አብሮ ተርካማ መሆን አይጠበቅብንም።